በሀዋሳ ከተማ የነዳጅ እጥረት በጎላ መልኩ በመስተዋሉ ነዋሪዎች ለከፍተኛ እንግልት ሲጋለጡ ተስተውሏል። አሁን ላይ የነዳጅ አቅርቦቱ በምን ደረጃ ላይ እንደሚገኝ በተለያዩ የነዳጅ ማደያዎች የደቡብ ሬዲዮና ቴሌቪዥን ድርጅት ተንቀሳቅሶ ቅኝት አካሂዷል። የበፊቱና የአሁኑ የነዳጅ አቅርቦት በማነጻጸር የተሻለ አቅርቦት ማግኘታቸውን ያነጋገርናቸው ባለ ሁለት እግር ሞተር አሽከርካሪዎችና የጭነትና የቤት መኪና አሽከርካሪዎች ነግረውናል። ይህ ደግሞ ጊዜያቸውን ባጓ መጠቀም እንዳስቻላቸውም አልሸሸጉም። በ15 ቀን አንድ ጊዜ ለሊት ተሰልፈን የምንቀዳበት ሁኔታ ነበር የነበረው። ነገር ግን አሁን ቅድም ከገለጽኩ ሁል ጊዜ አንጻር ወደዚህ በሳምንት ውስጥ ሁለቴም ሶስቴም እየወጣ በጣም ሰልፉ ያጠረ፣ እንዲሁም በማደያዎች በኩል ምንም አይነት መስተጓጎል የሌለበት በፍጥነት እያገኘን ያለንበት ሁኔታ ነው ያለው። እዚህ በፊት ካለው በጣም ለውጥ አለ አሁን ከዚህ በፊት በጣም ውጭ አድረን ነበር እየገዳን ያለው አሁን፣ በየትኛውም ሰዓት ወተን እኮ እያገኘን ነው ነዳጅ። የበፊቱ አስቸግሮን ነበር፣ ተቸግረን ነበረ። ከዚህ በፊት ተሰልፈን አድረን ሁላ ነበር። አሁን ግን በጣም ተችሏል። ከዚህ በፊት ያው ቀኑ ሙሉ ነው የምንሰለፍ የነበረው፣ በጣም ረጅም ሰልፍ ነው። በዚህ መልኩ የነዳጅ አቅርቦቱ እንዴት ሊሻሻል ቻለ ስንል የሀዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ኔቶን ያነጋገር ናቸው ሲሆን አሁን ላይ የሀዋሳ ከተማ የነዳጅ አቅርቦቱ መሻሻሉ በሁለት መሰረታዊ ጉዳዮች ላይ ትኩረት ተደርጎ በመስራቱ መሆኑን ገልጸውልናል። በነዳጅ ዙሪያ ያለውን ችግር ከዚህ ቀደም የነበረውን በሁለት መልኩ መግለጽ ይቻላል። እንደ ከተማችን አንደኛ ከአቅርቦት ጋር ተያይዞ የተፈጠረ ችግር ነበር። ሁለተኛው የቀረበውን ከማስተዳደር አንጻር የነበሩ ጉድለቶች ነበሩ። ከአቅርቦት ጋር ያለውን ነገር ከሚኒስቴር መስሪያ ቤቱ ጋር፣ ከፌደራል ጋር በመነጋገር ውይይት በማድረግ ያሉንን መረጃዎች በሙሉ ይዞ በመሄድ እስከ ቢሮቸው ድረስ ሄደን ከአቅርቦት ጋር ያለውን ነገር በተወሰነ መልኩ መሻሻል እንዲመጣ አድርገናል። በዚህ ሂደት ላይ ከማስተዳደሩ አንጻር አንደኛ ከነዳጅ ማደያዎች ጋር ያሉ የስነ ምግባር ጉድለቶች ችግሮች ነበሩ። እነዚህም ችግሮች ከማደያ ባለ ሀብቶች ከነጋዴዎች ጋር ውይይት አድርገናል። ከነሱ ጋር ተግባቦት ከፈጠርን በኋላ ይህንን ሕግ ጥሶ የተገኙ ወደ 11 ነዳጅ ማደያዎች ላይ ሕጋዊና አስተዳደራዊ የሆኑ እርምጃዎችንም ወስደናል። በዚህ መልኩ የተወሰነ መሻሻሎች ተገኝቷል ማለት ነው። አሁን ላይ የታየው መሻሻል ለማስቀጠልም የከተማ አስተዳደሩ ትኩረት አድርጎ እንደሚሰራ አቶ አገና የተናገሩ ሲሆን በከተማውን ለሚንቀሳቀሱ ተሽከርካሪዎችም ኩፖን በማዘጋጀት ችግሩን ተመልሶ እንዳይመጣ በከተማ አስተዳደር ደረጃ ይሰራል ብለዋል። 22750 ተሽከርካሪዎች ይገኛሉ ቤንዚል የሚጠቀሙ በዚህ ከተማ ውስጥ እነዚህ ተሽከርካሪዎችን ቁጥሩን አውቆ መረጃውን በትክክል ወስዶ ማስተናገድ ተገቢ ነው የሚሆነው፣ ግዴታችን ነው የሚሆነው። ሞተር ሳይክሎች በኮፖኒ እንዲስተናገዱ አድርገናል። ሞተር ሳይክል ብቻ ሳይሆን ሁሉም ተሽከርካሪ ኮፖኒ እንዲሰጣቸው እየተደረገ ነው ያለው። በከተማ አስተዳደሩ ቁርጠኛ ተግባር የተሻለ አገልግሎት በማግኘታቸው የተደሰቱት የነዳጅ ተጠቃሚዎች አሁን ላይ የታየው ጥሩ ጅማሮ ተጠናክሮ ይቀጥልም ብለዋል። በከተማ አስተዳደሩ በኩል እየተወሰደ ያለው እርምጃ በጣም አበረታችና በዚሁ በተያዘበት መንገድ እንዲቀጥል ነው ማስተላልፈው መልእክቴ ህዝቡ ሳይቸገር ያው በዚሁ ብረዳን መንግስት ደስ ይለናል፣ ነው ምለው። አሁን በየሳምንቱ እያገኘን ነው። ይሄ በጣም መልካም ስራ ስለሆነ በዚሁ እንዲቀጥሉ ነው። ነዳጅ ማደያዎች እየተስተዋለ ያለው ሕገወጥ ተግባራትና በግለሰቦች የሚደረጉ አሻጥሮች ከህብረተሰቡ ጋር በመቀናጀት ለመፍታት እንደሚሰራ ምክትል ከንቲባው በማጠቃላይ ንግግራቸው የገለጹ ሲሆን በነዳጅ ግብይቱ ላይ በህገወጥ ተግባራት የተሰማሩ አካላትን ህብረተሰቡ ጥቆማ እንዲሰጥም ጥሪ አቅርበዋል። ህዝቡ አቅርቦ ህዝቡ አገልግሎት አግኝቶ እርካታ እንዲያገኝ የሚፈልጉ የነዳጅ ማደያዎች አሉ። ሌሎች በዚሁ ልክ በጣም ችግር ውስጥ የገቡ አሉ። ከማስጠንቀቂያው ባሻገር የመጨረሻ ፍቃዳቸው መልሶ ከገበያ እንዲወጡ የማድረግ ስራ ይጠበቅባቸዋል። ማለት ህዝባችን ደግሞ ከጎናችን ቆሞ ይህንን ሕገ ወጥነትን ለመከላከል የምናደርገውን ጥረት ከጎናችን ቆም ጥሪዬን አስተላልፋለሁ።